ስለነበረ ዲአክቲቬት አድርጌው አካውንቱም ትንሽ አዶባን ውስጥ ነው ያለው እና እኔ ከአካውንቱ ይልቅ መልእክቱ ብዙ ሰው ጋር እንዲደርስ ስለፈለግኩ ነው። በተለይ ትናንትናና ዛሬ ሳየ የነበረው በጣም ትንሽ የሚያሳዝን አይነት ቪዲዮ አይቻለሁ እና በተለይ አገልጋይ ነን ብለው ከሚያስቡ ሰዎች የክርስቶስ መንፈስ ያልሆነ አይነት እንትን የበቀል መንፈስና እንትን አይቻለሁ እና ይሄ እንደ መንፈሳዊ ሰው ብቻ ሳይሆን እንዲያው በማህበረሰብ ውስጥ እንደሚኖር አንድ ግለሰብ የሚያኗኑርም አይደለም። ሌላውን ትተነው አይደለንም። በእግዚአብሔር መንግስት ውስጥ እንደዚህ አይነት ልብ ይዞ ማገልገል ይቅርና እግዚአብሔርን ማምለክ ከባድ ነገር ነው እና እኔ እዚህ ቲክቶክ ላይ ስመጣ ባለኝ ነገረ መለኮታዊ እውቀት በንፅፅር ነገረ መለኮት ላይ አስተምሮን በተመለከተ ብቻ ከኦርቶዶክስ ወገኖቻችን ጋራ ለመሞገት ለመሞገት እንደገና ደግሞ ለመማማርና ለማስተማር እና እንዲድኑልኝ ስለምፈልግ ስለምወዳቸው ለነሱ ኮንሰርንድ ከመሆን አንጻር የዘላለምን ሕይወት እንዲካፈሉ ነገ መንግስተ ሰማይ አብሬያቸው ክርስቶስን እንዳመልክ ከመፈለግ እንጂ እነሱን ለማሳነስ፣ እነሱን ለማጠልሸት እነሱ ይው ደሙ ከሚል አይነት ልብ አይደለም፣ በፍፁም እና ይሄንንም አካሄድ በፍጹም አልቀበልም። የወንጌል ባህሪው ስላልሆነ ማለት ወንጌል ባይዘወይ የምንናገረው ብቻ ሳይሆን የምንጠብቀው ጭምር ነው። ወንጌልን ሐዋርያቶችም ክርስቶስም ሲሰጡ እንድንናገር ብቻ ሳይሆን እንድንጠብቀው ወንጌል ካልሆነ አካሄድና ወንጌል ካልሆነ ትምህርት እንድንጠብቀው ጭምር ነው የተሰጠን። ስለዚህ ይሄ የወንጌል ልብ አይደለም፣ የወንጌል አካሄድ አይደለም። እንደዚህ አይነቱን አካሄድ እናወግዛለን። እንደገና ደግሞ ወንድሞቻችንን እናጽናናለን፣ ወገኖቻችንን እናጽናናለን። ማን ነው ኦርቶዶክስ? ኦርቶዶክስ ስንልኮ ያልዳኑ እህቶች ስጋቶቼንም ጭምር ነው ዘመዶችን አጎቶችን ቤተሰቦቼንም ጭምር ነው ተውትና እንኳን እንደዚህ የቀረበ የሀገሬን ልጆች ጭምር ነው። ወንጌል ስል ጎረቤቶችን ሚን ኦርቶዶክስ ስል እኮ ጎረቤቶችን ጭምር እኮ ኦርቶዶክስ ስል ማለት ነው። እና እንኳን ኦርቶዶክስን እንግዲህ አንድ የተቆረጠ ቪዲዮ ላይ ያው ቀን ድንገት ተጠይቄ ነው እሱን ያወራሁት። እና አፍጋኒስታኖች እንኳን ሲጠቁኩ ቅር ልንሰኝ ይገባል። ፍልስጤማውያን ሲጠቁኩ ቅር ልንሰኝ ይገባል። እንደ አንድ ሰብአዊ ፍጡር ማለት ነው። ይሄ ፊል ለማድረግ ሂውማኒቲ ብቻ በቂ ነው። ሰው መሆን ብቻ በቂ ነው። ባህር የእግዚአብሔር ባህር የመለኮት ተካፋይ መሆን ብቻ በቂ ነው እና አንዳንድ እንትኖች እኔ አም ሶሪ ይሄ ሃይ ሌቭል ኦፍ ኢግኖራንስ ነው ብያለው ቀንም እና እንደዚህ አይነት ነገሮች ሃይ ሌቭል ኦፍ ኢግኖራንስ ናቸው። ብዙም አትዘኑ ያን የሰማችሁ ኦርቶዶክሳውያን ወንድሞችም ያን ለተናገረው ሰው ልቦና እንዲሰጠው እናንተ ጸልዩለት። እንዲያውም ማለት ነው ተሽሎ መገኘት ነው እና ከዛ ውጭ ግን ይሄ የእኔ ኃላፊነት ነው። እናንተን ለማስደሰት እንዲያው ከእናንተ ዘንድ ጎሽታ ለማግኘት አይደለም። ይሄን ስላረኩኝ የትምህርት ልዩነቴን ያጠፋዋል? አያጠፋውም። ይሄን ስላልኩኝ እና ይሄን ከእናንተ ጋር ስላደረኩኝ። ያለኝን ያስተምህሮ ልዩነት ኮምፕሮማይዝ አደርጋለሁ አመቻመችበታለሁ በፍጹም ይህን ስላረግኩኝ ግን እንዳመቻመች የሚቆጠር ሰነፍ ሰው ካለ እንግዲህ እሱ መብቱ ነው እንደፈለገ ያስብ እኔ ሳሙኤል በላይነ እንደዛ አይደለም ወይ ፓስተር አሌክስን በማድረጉ ወንጌል ላይ እንዳመቻመች የሚቆጠር ከሆነ ይሄ እንትን ነው የአቀንጭራ ነው ራሱ የአእምሮ እድገት ውስንነት ነው እና አንዳንዶች ጋር እንደዚያ ያለው የአይምሮ እድገት ውስንነት ያለው እና አይደለም የክርስቶስ ትምህርትና መንፈስ ሊሆን ማለት ነው። እና ይህንን ማንም ሰው ላይ እንዲደርስ አንፈልግም። ትናንት የወንጌል አማኞች ቤተክርስቲያን በስደት ውስጥ አልፋለች። በኢትዮጵያ ደረጃ በሃይማኖት ደረጃ ከተነሳ እንደ ወንጌል አማኞች ቤተክርስቲያን ኢትዮጵያ ውስጥ የተሰደደ ቤተ እምነት የለም። ታዲያ ያኔ ስደት ቤተ ክርስቲያን ላይ ሲደርስ አባቶቻችን ሲሰደዱ ማን በሰራው ወንጀል ነው የተሰደዱት? አሁን ያ ወንድማችን የተናገረውን እኮ ወደ መሬት እናውርደው ካልን እንግዲህ እነሱ ትናንት በሰሩት ግፍ ነው እንድየታረዱ ያሉት እንድየሆኑ ያሉት። ሊያውም ሲዲ ስላቃጠሉ ምናምን ከተባለ እግዚአብሔር ታሪክ ማህደርን እያገላበጠ እንደ ሰው የሚፈርድ አይነት ከሆነ የዛሬ ሰላሳ ዓመትና አርባ ዓመት የወንጌል አማኞች አባቶቻችን ዋጋ ሲከፍሉ ማን በሰራው ኃጢአት ነው ታዲያ የከፈሉት? እና አንዳንዱ ነገር ጠለቅ አድርጎ ካለማሰብም ጭምር የሚመጣ ነው እና እንዲያው እንደዚህ አይነት ስንፍና ውስጥ ብዙ መተባበሩ ጥሩ አይደለም። ኤንዌይስ ግን ድምፅ እንሁን፣ የኦርቶዶክስ ወንድሞቻችንን እንደ ዜጋ፣ እንደ አንድ ኢትዮጵያዊም በቃ ይበቃናል። አሁን በብሔር መባላት፣ በሃይማኖት በመባላት በጎጣ በምን መባላት ይበቃናል። እግዚአብሔር ምሕረቱን ያውርድልን ክርስቶስ ይራራልን ነው ምለው ፓስተርዬ፣ ከአረዘምኩ ይቅርታ። ድሮኮንልኝ በፍጹም ያንተን ተነሳሽነት ቀላይ በላይቭም ቪዲዮንም ሳሚ በላይ ነጋ ገብታችሁ እሱ የሰራውን ቪዲዮ ኮፒ ሊንክ አድርጉለት። እኛ ሳሚን ለረጅም ጊዜ በኢትዮጵያ ኦርቶዶክስ ቤተክርስቲያን ጉዳይ ላይ ያለው አቋም የትምህርት ልዩነቶቹ እንዳለ ይሆናል። ሰብአዊነት ከምንም ነገር በላይ ይቀድማል። በዚህ ጉዳይ ላይ የጋራ የሆነ ነገራችን ላይ ሁለቴ የምናስበው አይደለም። እዛ ቪዲዮ ተለቆ ያያችሁት በእርግጠኝነት ነገ የሚጸጸትበት ትምህርትን የተለቀቀው ይሄ በፍጹም ተቀባይነት ሊኖረው የሚችል በወንጌል አማኝም ደግሞ እንዲህ አይነት ህሳቤ አለ ብዬ አላምንም፣ በፍጹም እና ድንገት ኦርቶዶክሳውያን በትምህርት ልዩነቶቹ እንዳለ ሆነው ሳሚ በሚለው አስተሳሰብ ውስጥ የጋራ የሆነ ነገራችን ለሀገርም ለቤተ ክርስቲያንም ለሁላችንም የሚጠቅም ነገር አይደለም። ይልቁንስ እንጸልያለን። ኦርቶዶክሳውያን እንግዲህ የጋራ ነገራችን እንደሆነ ሁሉ አምነን ነው እንግዲህ ከእናንተ ጋር እየቆምን ያለ ነው። በኢትዮጵያ ቤተ ክርስቲያን ውስጥ ለወንጌል የሚከፈለውን ዋጋ ብዬ ሁሌ የምናገረው ነገር ነው። ሁሌ ማለት ነው እና በጣም በሰለጠነ ጨዋ በሆነ ማህበረሰብ ያደግን እኛ እንኳን እንዲህ ልንል አይደለም። እኔ ምን አይነት ቂም እንደሆነም አላቅም። ምን አይነት ጥላቻም እንደሆነ አላቅም። በዚህ ደረጃ አደባባይ ላይ ወጥቶ የሚነገርለትም ደግሞም የሚያኮራም ነገር አይደለም። በዚህ ደረጃ ትምህርት ሆኖ እንዲወጣ የሆነውና ሳሚዬ፣ አንተ የሄድክበት አካሄድ የሁላችንንም ልብ ነው። ነገ ከነገ ወዲያ እዚህም አሁን እነ ፓስተር ናቴ ወንጌል አማኞች ያላችሁ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጎን መሆናችን በብዙ ነገር መታየት አለበት። የትምህርት ልዩነቶች ኦፍኮርስ እንዳሉ ይሆናሉ። ነገር ግን አንድ መሆናችን በኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለወንጌል ያበረከተችው አበርክቶ በጣም እንዲህ የሚባል አይደለም፣ እምላለሁና ፓስተር ናቲ ምን ትላለህ? ሰላም ብያለሁ ፓስተሬ ላቸውን ና ጸደም ሁላችሁንም ሰላም ብያቸዋለሁ። ሳሚ፣ ፓስተር ሳሚ የተናገረው በደንብ የምገዛው ሐሳብ ነው። እኔ እንደሱ አሳምሬ መናገር አልችልም፣ ግን የኔ ሐሳብ ተመሳሳይ ነው፣ ከሱ ጋር ተመሳሳይ ነው። ግን ምንድነው አሁን ስትናገር የሰማሁት ማን ነው እንደዛ ብሎ የተናገረው? አልሰማሁም። አዎ አልሰማሁም። እኛ ቪዲዮ ኦረዲ ወጥቷል። በጣም የካውንስሉ ራሱ መግለጫ ሰጥቷል። ካውንስሉ የሰጠው መግለጫ አይተዋል። በኢትዮጵያ ኦርቶዶክስ ቤተክርስቲያን በሆነው ጉዳይ ላይ ብሎ ሀሳባቸውን ሰጥተዋል። ሰው ምን ለማለት ተፈልጎ ነው? ቪዲዮ እንደ ግለሰብ የወጣ ነው እንጂ እንደ ተቋምም አይደለም ወንጌል አማኝን ይወክላል ተብሎ አይታመንም ተብሎ እንዲሁም ክርስቲያን ቲዩብ በዚህ ጉዳይ ላይ ከጽሑፍ ጋር ነው መረጃ ይለቀቀው። እኔ አስቀድሞ ነው ቪዲዮውን ያየሁት እና ልክልህ አለው። እንግዲህ ፓስተር ናት። እሺ ደስ ደስ ይለኛል። ፓስተር ምንም ስላልሰማሁኝ ምንም ማለት አልችልም። አያያ አያያ አለ ቪዲዮ አለ በጣም እሱ አሁን እኛ እኔ ሳሚም የሰራበት አንዱ ምንድን ነው ገብተዋል። አንዳንድ ጊዜ የጋራ የሆነ ነገር ላይ ሁለት የማታስባቸው ነገሮች አሉ እና ቪዲዮን ስታየው ደግሞ ሌላ ስሜት አለው፣ ሌላ ስሜት አለው። እኔ ቪዲዮን ካየሁት በኋላ ነው እና ኦርቶዶክስ ላይ የሆነ ያለው ነገር በጣም ሁላችንም ልንቃወሙ የሚገባ ሰባዊነት ቅድም ሳሚ እንዳለው እኛ ፍልስጤም ሁሉ ድምፅ ለመሆን እኮ ትሄዳለህ አደለም? ለንትን ማለት ነው። በረሃብ እና በችግር በጦርነት ለሚያዝ በንጹሃን ላይ በሚደረግ ማንኛውም በደል ትቃወማለህ እኮ አደለም አንተ። እኛ እኮ መንፈሳዊ ተቋማት እኮነን ስለ ሰው ምናምን እና አሁን ደግሞ እንዲህ አይነት ተከታታይ ነገር ሲሆን ነገስ ምን እንደሚሆን ምን ታውቃለህ? እንግዲህ ሰይጣን በተለያየ አይነት መንገድ መንፈሳዊ ተቋማትን እንደዚህ አይነት ነገር እያደረገ ነው ብለን ስለምናምን እንጸልያለን ለማለት ነው። ምንም የምለው ነገር የለም። የሳሚን እገዛ አለው ብሏል ፓስተር ናቲ። እሺ ማን አለ ሌላ? አጸደ እንዴት አመሻችሁ? እግዚአብሔር ይመስገን እንዴት ናችሁ? ፓስተር በጣም እናመሰግናለን። ጥሩ ነው እንግዲህ እንደዚህ ነው። ያው ለእኔ የክርስትና ዴፊኔሽን ይሄ ነው ማለት በጣም ብዙ ነገር ያው እናያለን። ቲክቶክ ላይ እንድንጠላላ ምናምን ይፈለጋል ማለት ይፈለጋል ሳይሆን ይታሰባል እንደዛ። ግን ይሄ ያው ማጽናኛ ይሆናል፣ ክርስትና ብቻ ሳይሆን ኢትዮጵያዊነት ነው። ሌላው ነገር ደግሞ የሌላውን ሰው ሕመም መረዳት ያው ሰው ያደርገናል ማለት ነው። እና ያው አሁን በጣም ሰው ሞቱን ተላምዶታል፣ እና ብዙም ድምፅም ማለት የማይሆን ሰው አለ ያልሰማም ሰው አለ እና ብቻ በጣም ላመሰግን እፈልጋለሁኝ እና ያው ያደግንበት ኤንቫይሮንመንት እና አሁን ያለው ነገር እኔ በጣም ግራ እየገባኝ ነው። ወይ አሁን ኢንተርኔት ስላለ ይሁን አላውቅም፣ ግን በጣም ተላምደናል እንደዚህ አይነት መጥፎ ነገሮች እና፣ ግን ቀላል ነገር አይደለም። ማለት ቲክቶክ ምን ይሁን ማያቅ ማለት ምኑን ከምኑ ማያቅ ሰው ስልክ እንኳን የሌለው ሰው ብቻ በጣም ምስኪን ገበሬዎች ናቸው የሚታረዱ። የሚሞተው ሰው ራሱ መሞትም ማለት ማይገባው አይነት ሰው ነው እና አሁን ላይ ያለንበት ዘመን ትንሽ ይከብዳል። በጣም እንግዲህ ወየ ክርስቶስ መምጫ ደርሰው ይሁን አላቅም። ግን አይ ቲንክ ሁላችንም በየሃይማኖታችን ጸሎት ማድረግ ያለብን ይመስለኛል። ምክንያቱም ምንም የማይገባቸው ሰዎች ናቸው እየሞቱ ያሉት። እውነቱን ለመናገር ነው። በአሁን ብቻ ሳይሆን በምንም ነገር ካስተዋልከው በጣም ያሳዝናል። ህፃናት ናቸው። እና የድሮም እኛ ከኛው ቤት የወጡ አገልጋዮች እኛ በጣም የምንወዳቸው የነበር ናቸው፣ መምህራን፣ ዘማሪዎች። አሁን እንደዚህ ሆኖ ማየት በጣም ልብ ይሰብራል። ማለት ሃይማኖት መቀየር አንድ ነገር ነው ግን ማለት ቤተ ክርስቲያኗ ፓስተር አሌክስ አይ ቲንክ ድሮ ኦርቶዶክስ ከነበርክ ቢ ልታቀው ትችላለህና፣ እኔ እንደ ምእመን እንግዲህ መጥፎ ነገር ስታደረግ አይቻል አቅም ይሄ አይገባትም። ማለት ለሙሉ ዓለም ነው የምትጸለየው ሁሌ ይሆ። እዚህ ያሉትን ኦርቶዶክሳውያን ጠይቃቸው። ለሙሉ ዓለም ነው የሚጸለየው ለታመሙ ለታሰሩ እየተባለ እና ተመርጦ፣ ለሙስሊም አንጸልይም፣ ለፕሮቴስታንት አንጸልይም ምናምን የሚባል ነገር የለም ና ገዳም ያሉትም አባቶች እዛ ያሉትም ያው ቆሎ እየቆረጠሙ እየጸለዩ እንደው እኔ አንዳንዴ ኢትዮጵያ በእነሱ ጸሎት ነው ያለችው ብዬ የማስባለው ማለት እና እንደዚህ አይነት ሰዎች ናቸው እየታረዱ ያሉት። እና ቤተክርስቲያኗም እኔ እንደዚህ ያህል ጥላቻ አሁን ከድሮ ከነበሩት ከእኛ ጋር ከነበሩት አገልጋዮች እኔ ለምን እንደሆነ አይገባኝም። ማለት ውስጡ ላይ እንግዲህ ማለት ከአንድ ወይ ከአንድ ቄስ ጋር ተጣልተህ ወጥተህ ወይም ከሆነ በጣም ከባድ ነው። ሙሉ ቤተክርስቲያን ያደጉበትን አፍ የፈቱበትን ሰንበት ትምህርት ቤት የተማሩበትን ያገለገሉበትን ሃይማኖት መቀየር አንድ ነገር ነው። ግን ይህን ያህል ጥላቻ እኔ በጣም ነው የማይገባኝ። እንዲህ የሚገባት ቤተክርስቲያን አይደለችም። እንግዲህ ለዛ ነው መጥፎም ስታደርግ አይቻላቅም። እንግዲህ ዛ የምናየው ትትና ነው የምንማረው ትትና ነው እና በጣም እግራ ይገባኛል። እሱም የተናገረው ነገር እኔ እንጃ፣ እንግዲህ ያው የውስጣቸውን እነሱ ነው የሚያውቁት። ግን እኔ ስግራ ስለሚገባኝ ነው የሁሉንም ሳያቸው። ስም መጥራት አይቻልም መሰለኝ ይቅርብኝ፣ ግን ያው የታወቁ ናቸውና፣ ግን የምነግርህ ነገር እኔ እንደዚህ ቢወጣ ራሱ ሃይማኖት ቢቀየር ራሱ ለምን እንደዚህ ጥላቻ እንደሚኖራቸው አላውቅም። መሆን የለበትም። እንደዛው እውነት ነው አይደለ? እውነት ነው። እንግዲህ ሳሚ እንዳለው ነው እንግዲህ የኦርቶዶክሳውያን በእንደዚህ አይነት ጥቃቅን ስህተቶች በሚፈጠሩ በግለሰቦች አመለካከት ያው እንጸልያለን። የጋራ የሆነ ነገራችን ላይ እንግዲህ ሁላችንም ጸሎታችንን እናደርጋለን። ስህተቶች ይኖራሉ እንደምታውቂው ነው። ሰዎች ሲወጡ በብዙ አይነት ምክንያት እንግዲህ ይወጣሉ። ከወጡ በኋላ እንግዲህ ተከትሎ ደግሞ እንዲህ አይነት ነገር ስንሰማ ደግሞ ያው ሁላችንም እናዝናለን። ሰሆን እንጸለያለን ምን ታደርጊያለሽ የሚዬ